በጣም እናመሰግናለን። ውድ ጊዜን ስለሰጠን ከስቱዲዮ እስከኛ ጋር ስለተገኘ ከልብ እናመሰግናለን። በዚህ በቤተ ክርስቲያናችን ከወጣቶች ጋር በጣም በተቀራረበ ሁኔታ ብዙ ኃላፊነት እየወሰድክ ያለ አገልጋይ ነ ከአንተ ጋር ለማውራት ብዙ ስላገኘን ከልብ እናመሰግናለን በድጋሚ ። ጥያቄዎቹም አንዳንድ ጥያቄዎች ያነሳልሃለሁ። የመጀመሪያው ብዙ ጊዜ ወጣቶች የሚያነሱ ጥያቄ ራስን መረዳትና የግል እድገት ጋር በተያያዘ ጥያቄ ያነሳሉ ወጣቶች። የመጀመሪያው ጥያቄ እኔ ማነኝ? ራሴን በጥልቀትና በትክክል እንዴት ማወቅ እችላለሁ? የሚል ጥያቄ ያነሳሉ። እስቲ መጽሐፍ ቅዱሳዊው አቅጣጫ ምን ይመስላል እዚህ ጥያቄ? እሺ፣ በድጋሚ እኔም አመሰግናለሁ ይሄን እድል ስላገኘሁኝ። ስለ ጥያቄው ስንነጋገር እንግዲህ የሰው ልጆችን ማንነት የሚነካ ጥያቄ ነውና፣ እዚህ ጋር በደንብ ልብ ልንለው የሚገባን ነገር አለ። መጽሐፍ ቅዱስ በቀላሉ መልስ ከመስጠት ባለፈ ወደ አንድ ታላቅ ታሪክ ነው እንድንገባ የሚፈልገው እና ለምን ብለን ከጠየቅን ምክንያቱ እንግዲህ በመጽሐፍ ቅዱስ ያለው አመለካከት ማንነታችን የሆነ እኛው ራሳችን የምንፈጥራቸው ነገሮች አሉ እኛ የምናመጣቸው ነገሮች ሳይሆኑ በእግዚአብሔር የተሰጡ ናቸው። እዚህ አንድ እንድናስብ የሚያስፈልገው ነገር በዘፍጥረት ምዕራፍ አንድ ከ26 እስከ 27 ላይ በእግዚአብሔር መልክ ተፈጥረናል ይላል። ይሄ ማለት እንግዲህ በአጋጣሚ አልተፈጠርንም፣ ይልቁንም ልክ የፈጣሪ ነጸብራቅን ማለት ነው። ግን ደግሞ ታሪኩ ያው እንደምናውቀው እዚያ ላይ አበቃም። ልክ ኃጢአት ይገባና የናስደናቂ ምስላችንን ያበላሸዋል። ሆኖም ግን ተስፋ አለ። እዚህ እግዚአብሔር በአብርሃም ይጀምረዋል። ግን በደንብ እናፍጥነውና ተስፋችንን ወደ አዲስ ኪዳን እናምጣ። ወደ አዲስ ኪዳን ላይ ስንደርስ በኢየሱስ ካመንን በኋላ ማንነታችን ሙሉ በሙሉ ይለወጣል። ልክ ዮሐንስ ወንጌል እንደሚለን እንግዲህ የእግዚአብሔር ልጆች ነን ሁን ስለ ማንነታችን ስናስብ ማሰብ ያለብን ይህን ነው። መጽሐፍ ቅዱስ የሚለን በዚህ መስመር ነው። ዶን ጳውሎስ ሁለተኛ ቆሮንቶስ አምስት አስራ ሰባት ላይ አዲስ ፍጥረት ናቸው ይለናል። ስለዚህ ማሰብ ያለብን ይህን ነው። በተጨማሪ የክርስቶስ አካል ነን። እነዚህ ይሄ እንደዚህ መሆናችን ማንነታችንን ከማህበረሰብ ጋር የተቆራኘ ነው ከክርስቲያን ቤተሰብ ጋር ከእግዚአብሔር ቤተሰብ ጋር የተቆራኘ መሆን አለበት። እና ምናልባት ይህንን ነገር በደንብ በጥልቀት ከፈለግን ምን አይነት ተግባራዊ እርምጃዎችን መውሰድ አለብን የሚሉ ነገሮችን ጥቂት ነገሮችን እንመልከት። የመጀመሪያው ቅዱሳት መጻሕፍትን ለመስታወት ማየት አለብን። ያዕቆብ መልእክት አንድ ላይ እንደዚህ ይለናል። መጽሐፍ ቅዱስ እውነተኛ ማንነታችንም የምናይበት እንደሆነ ይነግረናል። እዚህ ልክ መዝሙር 139 ላይ ግሩምና ድንቆኝ ተፈጥሬ ያለው የሚለውን ስናይ መመልከት ያለብን እንደዛ ነው ማለት ነው። ራሳችንን በእግዚአብሔር መነጽር፣ እግዚአብሔር እንደሚለን ማየት አለብን እና ከራሴ ስናገር ብዙ ጊዜ እኔ ማነኝ ምንድን ነኝ የሚሉ ግላዊ ጥያቄዎች ነበሩኝ እና አንድ እንደ ምሳሌ ለማንሳት ህይወቴ ላይ ትልቅ ተጽዕኖ ከፈጠሩ ምንባቦች መካከል ኤፌሶን ምዕራፍ ሁለት ቁጥር አስር ላይ ነው ያለውና። በእግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለመፍጠር ተዘጋጅታቸዋል። ስለዚህ አሁን ነገሩን ወደ እኔ ከማየት በእግዚአብሔር ዓላማ እንዳይና ቮኬሽናል እንዲሆን አድርጎታል ማለት ነውና ለሌላው መተርፍ እንጂ እንደ ወኔ ብዬ የሚጨነቅም አይደለም። ስለዚህ ሰፋ ያለ ማንነት እንዳለኝ እንዳይ በደንብ አድርጎኛል። ይህን እንዳስተውል አድርጎኛል። ሌላው ጸሎትና በመንፈስ ቅዱስ ደግሞ መመራት የምንወስደው እርምጃ ራሳችንን ለማወቅ የምንሄድበት ማለት ነው። ምክንያቱም አንድ የምናየው ነገር ከኢየሱስ ክርስቶስ ኢየሱስ ክርስቶስ ከአብ ጋር የጠበቀ ግንኙነት ነበረው። አንድ የምናውቀው ወንጌላትን ስናነብ በጣም በጸሎት ትጉ እንደነበረ እናያለን፣ ያለን ጌታችን ኢየሱስ ክርስቶስ። ስለዚህ እኛም ጸጥ ያለ ቦታ ከእግዚአብሔር ጋር መፈለግ አለብን ማለት ነው። ከእግዚአብሔር ጋር ረዥም ጊዜ ማሳለፍ አለብን። ማንነታችንን የምናገኘው ከዛ ስለሆነ ማለት ነው እና አምላካችን እግዚአብሔር እንዲመረምርን ልባችንን በደንብ እንዲያሳውቀን በእግዚአብሔር ፊት መጸለይ ያለብን። ማንን የሚለውን የምናውቀው ከሱ ነው የመጣ ነው ከሱ ስለሆነ ማለት ነው። ስለዚህ ይሄ በተለያዩ አጋጣሚዎች የሰራናቸውን ናቸውን ጭምብሎች እንድናወልቅ መንፈስ ቅዱስ ይረዳል። ስለዚህ ትልቁ ጸሎት ስለሆነ በጸሎት በእግዚአብሔር ፊት ጊዜ ማሳለፍ አለብን። ሌላው ማህበረሰብ ነው። ማህበረሰብ ስል እንግዲህ ደጋግሜ ቤተክርስቲያንን ነው ክርስቲያኑን ህብረታችንን ነው። እዚህ እዛ ውስጥ ይህን ማህበረሰብ በደንብ መጠቀም አለብን። ራሳችንን ይሄ ብቻችንን ማወቅ በፍጹም አንችልም። ቢኒያም ማን ነው የሚለውን ለምሳሌ እኔ ብቻዬን ራሴ ማወቅ አልችልም። ሰዎች ከሚሉኝ ብዙ ነገር እናጋለን። ቢኒያም እኮ እንደዚህ ነህ፣ እንዲህ አለህ፣ እንዲህ ነህ እንላለን እና ልክ መጽሐፍ ቅዱስ እንደው ምሳሌ ላይ አይንክ ብረት ብረትን ወር ቢላዋ ቢላዋን ይስለዋል እንደሚሉ ያስፈልጉናል ማለት ነው። ሰዎች እንቀረጻለን በማህበረሰብ ውስጥና፣ እና እነዚህ ነገሮች በደንብ ልናስባቸው ይገባል። በአጠገባችን የታመኑ ጓደኞች ልንይዝ ይገባናል። ማንነታችንን በትክክል የሚነግሩን ማለት ነው። እና ሌላው እነዚህን ሁሉ ግን ከእለት ተዕለት ሕይወታችን ጋር ደግሞ በደንብ ማገናኘት አለብን፣ ማዋሃድ አለብን። ለዚህ በስራዎቻችን በግንኙነቶቻችን ውስጥ የእግዚአብሔርን መልክ መያዜ እንዴት እየተገለጠ ነው ብለን መጠየቅ አለብን። በእግዚአብሔር መልክ ተፈጠረ ያለው ካልን ራሳችንን መጠየቅ አለብን ማለት ነው። ይሄ ግን ደግሞ በጸጋ ላይ የተመሰረተ ነው። ልክ እንደው በግላችን የምናደርገው የሆነ የግል ጥረት አድርገን እንዳናስበው፣ ሁሉ ነገር የሚመነጨው የሚመጣው ከእግዚአብሔር ጸጋ ነው እና አንድ ደግሞ ከመጨረሻ በፊት የመጨረሻ እንትን ልናሰምርበት የሚገባው ነገር ይሄ ጉዞ ነው እንደው በቃ ይሄን ነገር ስለጀመርን ነገ ራሳችን እናውቀን እንገኛለን ወይ፣ የሆነ ነገር ማለት አይደለም። ይሄ ጉዞ እስከሆነ ድረስ በጣም ታጋሾች መሆን አለብን ማለት ነው። በአጭሩ የመጽሐፍ ቅዱሱ አካሄድ ይሄን ይመስላል። በጣም ጥሩ ነው ቢኒ፣ በጣም ጥሩ ነው ያብራራኸው። እግዚአብሔር ይዋርክ። ሌላ ጥያቄ ያለን፣ አሁንም ወጣቶች የሚያነሱ ጥያቄ ነው። ብዙ ጊዜ ጠንካራና ደካማ ጎኖቻችንን መለየት ያዳግተናል። በመንፈሳዊ መለኪያ ስንለካ በእግዚአብሔር ቃል ስንለካ፣ ደከመ ጎኖቼ ምንድናቸው? ብርቱ ጎኖቼ ምንድናቸው? እንዴት አድርጌ ልወቃቸው? እንዴት ላሻሽላቸው? የሚል ጥያቄ ያነሳሉ። የመጽሐፍ ቅዱሱ አቅጣጫ ምን ይመስላል? በጣም ይህም ጥሩ ጥያቄ ነው። በደንብ የተለመደ ነው፣ በኛ በክርስቲያኑም ዘንድ ብቻ ሳይሆን እንዲሁ ስራ ቦታም ልክ ኢንተርቪው ላይ አንድ የምንጠይቀው ነገር ሱነ ጠንካራ ጎንህ ምንድን ነው? ደካማ ጎንህ ምንድን ነው? ከዛ ግን ወጣ እንልና ከመጽሐፍ ቅዱስ አንጻር ነገሩን እንመለከተዋለን። እንግዲህ ጥንካሬም ደካማ ጎንም እንዳለን እናውቃለን። ግን ደግሞ አንድ ስለ መጽሐፍ ቅዱስ በደንብ የምናየው ነገር የሰውን ጉድለት አይሸሽግም መጽሐፍ ቅዱስ ሸፋፍዶ የሚያልፍ መጽሐፍ አይደለም። እንደ ለምሳሌ ዳዊትን እና ጳውሎስን ያሉ ሰዎችን ስንመለከት ድክመታቸውም ጥንካሬያቸውም አንድ ላይ ነው የተቀመጠል። ስለዚህ ስለ መሻሻል ስናስብ ፍጹም መሆን ማለትን ግን እንዳልሆነ መገንዘብ አለብን። ማሻሻል እፈልጋለሁ ስንል ፍጹምነትን እንዳናስብ፣ ምክንያቱም እሱን ካሰብን በኋላ እግዚአብሔር ደግሞ የሰጠንን ነገር በሙሉ ለእግዚአብሔር መንግሥት ነው የምንጠቀመው። ጥንካሬዎች ብለን የምንላቸውን ነገሮች ብለን እናስባለን ማለት ነው እዚህ አሁን ጥንካሬዎች እንግዲህ እግዚአብሔር የሰጣቸው ናቸው፣ ለኛ የሚያነቃቁም ናቸው፣ ሌሎችን ምናልባት የሚባርኩ ችሎታቻችን ናቸው። አንድ ሰው የማስተማረው የመለገስ ስጦታ ካለው ጥንካሬው ከሆነ ሌሎችን የሚረዳበት ነው ማለት ነው እና ድክመቶች ደግሞ ምናልባት አንዳንዴ ካላስተዋልናቸው ወደ ኃጢአት ሊመሩን ይችላሉ። ኦር ደግሞ አንዳንድ ቦታ ላይ ሊሚቴሽኖቻችንም ጭምር ናቸው ስለዚህ እነዚህን ነገሮች ግን ስናስብ ሁልጊዜ ወደ አይምሮችን ሊመጣ የሚገባ ነገር አለ። መጽሐፍ ቅዱስ ላይ እግዚአብሔር ኃይሌ ለጳውሎስ ያለውን ነገር ማስተዋል አለብን። ኃይሌ በድካሜ ይገለጣል ወይም ይፈጸማል ይላል። ስለዚህ ይሄ ፍሬምወርካችን ሊሆን ይገባል፣ እንደ ፕሪንስፕል መያዝ አለብን ማለት ነው። ስለዚህ ድክመቶቻችን በእግዚአብሔር እንድንደገፍ እንደ ግብዣ የሚያገለግሉ ነገሮች ናቸው ማለት ነው። ስለዚህ ድክመት ሲኖርብን ወደ እግዚአብሔር የምንሮጡባቸው ጉዳዮች ይሆናሉ እዚህ ተግባራዊ ነገሮቹ ምንድን ናቸው? የሚለውን ነገር እንመልከት። በዚህ አቅጣጫ ውስጥ እነዚህ ነገሮች ጥንካሬንም፣ ድክመትን ዲስከቨር በማድረግ ድክመት ደግሞ ስናገኝ በማሻሻል ደግሞ ምንድን ነው የሚለውን ነገር ስንመለከት አንደኛ ትሁት ሆነን ራሳችንን መገምገም አለብን። ኦነስት ሆነን እኔ ማነኝ የሚለውን ነገር በደንብ መገምገም አለብን ማለት ነው። እና ራሳችንን በቅንነት መገምገም መጀመር አለብን። ምንድን ነው እስከ ዛሬ ድረስ ያየሁት? ሰዎች ስለ እኔ ምን አሉ? ምንድን ነው ጠንካራ ጎኔ? ምንድን ነው ደካማ ጎኔ? እያለን በደንብ መመርመር አለብን ማለት ነው። እና ጥንካሬዎቻችንን ድክመቶቻችንን መዘርዘር አለብን። አሁን ለምሳሌ የሙሴ መሪነት ጥንካሬው ነው። እዚህ መሪነት ካለን እኛ ለምሳሌ መሪነት እንላለን። አንዳንድ ጊዜ ደግሞ ትዕግስት ማጣት ሊሆን ይችላል ጉድለታችን። ሰው ትዕግስት ማጣት ጉድለቴ ነው ብለን የምንጸልይባቸው ጉዳዮች ስለሆኑ ማለት ነው። ሌላው ቅድም ያነሳሁት የማህበረሰብ ወይም ደግሞ የቤተክርስቲያን ጉዳይ ነው፣ መጠየቅ ነው እዚህ አሁን ሞገስ እኔ ድክመት የምንድ ነው ብዬ ጠይቃለሁ። ጥንካሬ የምንድነው ብዬ ጠይቃለሁ። ያስተዋልካቸው ነገሮች እንደውም መክብብ ላይ ሁለት ከአንድ ይሻላል ይላል። የተሻለ ነው ማለት ነው። እኔ ስለ ራሴ ከምለው በላይ ለነገሩ ብዙ ጊዜ ጥንካሬዎቻችንን ማወቅ ላይ እንተጋለን። ድክመቶቻችንን አናቃቸው። ድክመቶቻችንን ብዙ ጊዜ እንሰንፋለና ሰዎች ስለሚያውሉን እነሱን ነገሮች በደንብ ማስተዋል አለብን ማለት ነው። ሌላው ጥንካሬዎቻችንን መጠቀም አለብን። ድክመቶቻችንን ደግሞ ችላ ማለት የለብን። ማለት ጥንካሬዎች ካሉን በደንብ መጠቀም አለብን። ለእግዚአብሔር አገልግሎት ለእግዚአብሔር መንግስት፣ በደንብ ልንሰራባቸው ይገባል። ድክመቶች ካሉብን ደግሞ ችላ ሳንላቸው ለማሻሻል መጣር አለብን፣ መጸለይ አለብን። በህብረት ውስጥ ደግሞ ማደግ አለብን ማለት ነውና እነዚህን ነገሮች ስናደርግ ግን በጸሎት በእግዚአብሔር ቃል ጥናት ከዛ ህብረት ስናደረግ ከወዳጆች ጋር የምናድግበት ነገር ነው እና እዚህ ውስጥ ይሄን ስንል ግን ራስን ዲስከቨር ማድረግ ስለ ጥንካሬ ስለ ድክመት ስናወጣ ራስን ማሻሻል የሚለውን ነገር የሆነ ራስ ገዝ ፍልስፍና ውስጥ እየገባን አይደለም። እሱም በደንብ ልናስተውል ይገባል። የእግዚአብሔርን መንግስት እየኖረን ነው ማለት፣ በእግዚአብሔር መንግስት ውስጥ ጥንካሬዎቻችን ለሌሎች የምንተርፍበት ነው፣ ራሳችንን የምናበለጽግበት አይደለም። እኔ አንድ ነገር ላይ ጠንካራው የስገኝ ሌሎችን የምጠቅምበት ነው፣ ለሌሎች የምተርፍበት ነው። በፍቅር የሚገለጥ ስለሆነ ማለት ነው። ስለዚህ ራሳችንን የምናሻሽለው እግዚአብሔርንና ባለንጀሮቻችንን በተሻለ ሁኔታ ለመውደድ መሆን አለበት ማለት ነው። እዚህ ላይ አለኝ ሀሳብ ወደ ሌሎች ጥያቄዎች ነው ማልፎ። ወጣቶች ሌላ የሚያነሷቸው ጥያቄዎች ከግንኙነቶች ጋር የተያያዙ ጥያቄዎች ያነሳሉ። አንዱ በዋናነት የሚነሳው ከወላጆቼ ጋር ያለኝን ግንኙነት እንዴት ማጠናከርና በግልጽ መወያየት እችላለሁ? የሚል ጥያቄ ነው። እንዴት ታየዋለህ? እሺ እንግዲህ እንዳልከው እውነት ለመናገር ይሄ በወጣትነት እንግዲህ ጊዜ ከወላጆች ጋር ያሉ ግንኙነቶች ሊከብዱ ይችላሉ እና ሁላችንም ያለፍንበት የምናውቀው ነው አንዳንድ ጠንካራ ያሉ ስሜቶቻችን ዴቨሎፕ የሚያደርጉበት ጊዜ ስለሆነ እኛም አዋቂ የሆነን የምንመጣበት ጊዜ ስለሆነ እምቢ የምንልበት እንደዚህ አይነት ነገሮች ይፈጠራሉ እና በደንብ ልብ ልንለው የሚገባ ነገር መጽሐፍ ቅዱስ ግላዊ ብቻ አይደለም፣ የግንኙነትን መጽሐፍ ጭምር አንዳችን ከአንዳችን ጋር ያለውን ግንኙነት በደንብ የሚያሳስብ ነው ማለት ነው። እና ለምሳሌ ዘጸአት ሀያን እናስታውሳለን አባትና እናትን አክብር የሚል ትእዛዝ አለ። እና ይሄ ትእዛዝ እንዲሁ ዝም ብሎ መታዘዝ ብቻ አይደለም መከባበርን ምስጋናን ለነሱ መስጠት ሊሆን ይችላል እንደሚያካትት በደንብ ልብ ማለት አለብን። እዚህ ውስጥ ጌታ ኢየሱስ ክርስቶስን ማንሳት እንችላለን። ለወላጆቹ ለወላጆቹ እየታዘዘ ያድግ ነበረ። ሉቃስ ወንጌል የሚነግረን ይህን ነው። እዚህ አንድ ከጌታችን የምንማረው ይህን ነው። ጳውሎስም ይህንኑ ትእዛዝ በኤፌሶንም በቆላሲስም ላይ ይደግምልናል ማለት ነው። ልጆች ለወላጆቻቸው እንዲታዘዙ ሲመክር፣ ወላጆች ደግሞ ልጆቻቸው እንዳያስቆጡ ይናገራል። ስለዚህ ግንኙነቱ እርስ በርስ መደጋገፍ ነው ማለት ነው። አንዱ አንዱን የሚያነሳበት ነው። ስለዚህ በዚህ ትስስር ውስጥ እንግዲህ ይህን ትስስር ደግሞ ለማጠናከር ከወላጆቻችን ጋር ከቤተሰብ ጋር ያለንን ግንኙነት እንዴት ነው የምናጠናክረው? ሀሳቢንስ ደግሞ እንዴት ነው ከእነሱ ጋር በግልጽ የሚከብደንም ነገር እሱ ስለሆነ ማለት ነው። ራሳችንን በትክክል ለወላጆቻችን ኤክስፕረስ ላናደርግ እንችላለን። ምን ማድረግ አለብን ብለን ስናስብ የመጀመሪያው እንግዲህ ራሳችንን መመርመር ነው። ከዛ ደግሞ በጸሎት መጀመር አለ። እንደ ክርስቲያን ሁሉንም ነገር አድረስ ማድረግ ያለብን በጸሎት ነው። ከጸሎት ጸሎት የሚወጣ ነገር አይደለም፣ ወይም ደግሞ ሁለተኛ ነገር አይደለም። ሁሉ ጊዜ የመጀመሪያ ነገር እና ከየትኞቹም ውይይቶች በፊት የራሳችንን አመለካከት መፈተሽ ወሳኝ። እኔ ምንድን ነው ያለኝ አመለካከት? ምክንያቱም ልባችንን በትክክል መጠበቅ አለብን። ለወላጆቻችን ለስላሳ የሆነ ልብ ያስፈልገናል። እዚህ መጀመሪያ የምንሄደው ከዚህ መሆን አለበት። ስንቀርብ ወደ ግንኙነት ልባችን ምንድነው ብለው ራሳችንን መፈተሽ አለብን። እነሱን ያስቆጡን እነሱ ከሚለው በላይ ራሳችን መጀመሪያ በደንብ መገምገም አለብን። ምናልባት ኢም ከሆነ ያለብን ህመም ካለ ይቅርታ ማለት አለብን ይቅር ማለት አለብን። መጽሐፍ ቅዱስ የሚያስተምረን ይሄንን ነው። ይቅርታ ማለት ህመም የለም ማለት ግን አይደለም፣ ህመምን መካድ አይደለም። ነገር ግን ግንኙነቱን ለመገንባት ራስን ነፃ ማድረግ ነው። መቀጠል ካለበት ከወላጆቻችን ጋር ያለው ግንኙነት ከማንም ጋር ይቅርታ ማለት እሱ ነው። ስለዚህ እንደዛው እንግዲ ወቅ ሚዛን ከሆነ እሱን ነገር መተው አለብን። ሌላው ሆን ብለን ጊዜ መስጠት አለብን፣ ማለት ግንኙነት ሊያድግ የሚችለው በጊዜና በቀረቤታ ጊዜ ስንሰጠው ስንገናኝ ነው። ስለዚህ በስልክ ሊሆን ይችላል፣ በአካል ከወላጆቻችን ጋር መገናኘት አለብን። ካልተገናኘን ይሄ ግንኙነት ሊጠነክር አይችልም። ከነሱ ጋር የምንነጋገርበትን ጊዜ መፍጠር አለ። ስለዚህ ይታወቃል። ከወላጆቻችን ጋር ያለን ግንኙነት አንዳንዴ ከሌላ ሰው ጋር ግልጽ እንደምንሆነው ከነሱ ጋር ግልጽ አንሆንም። ግን ያን አይነት የጓደኝነት አካሄድ እንዲመጣ በደንብ መጠንከር መጣር አለብን ማለት ነው። እና እዚህ ላይ ልብ ልንለው የሚገባበት ግንኙነታችን ላይ ከመናገር ይልቅ ማዳመጥንም ደግሞ በጣም ማሰብ አለብን። እንደውም የያዕቆብ መልእክት ላይ ይነግረን ያላር ለማዳመጥ የዘገያችሁ ለማዳመጥ የፈጠናችሁ ለመናገር ግን የዘገያችሁ ነው። ስለዚህ ይሄ ትልቅ ፕሪንስፕል ነው። ጊዜ እኔ ልናገር እኔ ልናገር ማለት የለብንም ማለት ነው። እና ሌላው በግልጽ እና በፍቅር መናገር አለብን። አንዳንዴ የተደበሰበሱ ንግግሮች ሁል ጊዜ ወደ አለመግባባት ነው የሚያመሩት። እዚህ ንግግሮቻችን በደንብ ግልጽ መሆን አለባቸው። እና መጽሐፍ ቅዱስ እንደሚለው እንግዲህ እውነትን በፍቅር መናገር ነው። ስለዚህ እውነት ከሆነ በትክክል መናገር ነው። ምናልባት ከወላጆች ጋር ስናወራ አንዳንድ ነገሮችን ድንበርን ማስቀመጥ ወይ ደግሞ ወሰን ማበጀትም ካለብን በትክክል መናገር፣ በግልጽ መናገር፣ በቃ ይሄ ነው እንደዚህ። ስለዚህ ጉዳይ እንደዚህ ነው የሚሰማኝ፣ ይህንን ነገር ለመወሰን ጊዜ መውሰድ አለብኝ ብለን መናገር አለብን። የተደበሰበሰ በአንዳንድ ይሄ በንዴት አይደለም፣ መግለጽ ያለብን ባለመቀበል በቁጣ አይደለም፣ መግለጽ ያለብን በትክክል መናገር አለብን ማለት ነው። ሁልጊዜ ከወላጆች ረግስ ስናወራ እናንተ ከማለት ይልቅ በተፈጠረው ነገር እኔ የሚሰማኝ ምንድን ነው እንደዚህ እኮ ስትሉኝ እኔ እንደዚህ ዓይነት ነገር ነው የሚሰማኝ ማለት አለብን። እናንተ ታበሳጭ አላችሁ እናንተ እንደዚህ ናችሁ ከሚለው እንትን ይልቅ እኔ ብለን ደግሞ ስንሄድ ነገሩን ወደ መፍትሄ ነው የሚመራው። እዚህ እዚህ ላይ በደንብ ትኩረት ማድረግ አለብን ማለት ነው። ሌላው እና ምናልባት የመጨረሻው ለዚህ ወላጆቻችንን በተግባር ልናከብራቸው ይገባል ያ ማለት ሁላችን የምናውቀው ነገር ነው ተግባር ከቃል በላይ እንደሚናገር የምንስማማበት ጉዳይ ስለሆነ ማለት ነው ስለዚህ በቤት ውስጥ ስራዎች መርዳት ሊሆን ይችላል እነሱ ስኬቶች ሲኖሯቸው ስኬቶቻቸውን ማክበር ፕሬዝ ማድረግ ሊሆን ይችላል እስከዛሬ ድረስ እኛን ስላደረጉን ስላሳደጉን ማመስገል ሊሆን ይችላል እኛ ላይ ስላሳደሩ ተጽዕኖ በጎ ተጽዕኖ እነሱን ማመስገል ሊሆን ይችላል እና አንድ የምንማረው ነገር ከኢየሱስ ክርስቶስ አገልጋይነት በተለይ ዮሐንስ ወንጌል 13 ላይ ደቀ መዛሙርቱን እግር ሲያጥብ አይተናል። ስለዚህ ኤክስፕረስ ማድረግ አለብን ማለት ነው፣ በግልጽ አገልግሎታችን ለወላጆቻችን ያለንን አክብሮት በትክክል በደንብ ማሳየት አለብን ማለት ነው። መጨረሻ ልናስታውስ የሚገባው ነገር ቅድምም፣ ስላልኩት ለውጥ በአንድ ጀንበር የሚመጣ ነገር አይደለም፣ ጊዜ የሚፈጅ ነገር ነው። ስለዚህ መታገስ አለብን ማለት ነው። ምናልባት ከወላጆቻችን ጋር በደንብ የምንነጋገር ካልሆነ አሁን መጀመር እንችላለን። ቶሎ አይደለም ለውጥ የምናየው ምክንያቱም የረዥም ጊዜ ነው። ለዚህ ግን ታጋሾች ደግሞ መሆን አለብን በዚህ ጉዳይ ላይ ማለት ነው። ኒ በሚገባ ተመልሷል። እግዚአብሔር ይባርክ።